አነጋጋሪ የዶክተር ተመራቂዎች መንትዮች። ብዙ ቤተሰቦች ለልጆቻቸው ትኩረትን የሚሰጡት በተለይ በትምህርት ዙሪያ ነው። ቤተሰብ ምን ያህል ይደሰታል። በጣም የሚገርመው በተለይ የልጁን ፍሬ ሳይ፣ ቤተሰብ ከምንጊዜውም በላይ ይደሰታል። እውነተኛ ደስታ የሚገኘው በተለይ በልጅ የሚመጣና ሰው ለሌላ ሰው ስሆን ነው ይባላል። በጣም በሚገርም ሁኔታ በተለይ አባት ወይም እናት ልጆቻቸው ላይ የዘሩትን ሲያጭዱ በጣም ይገርማል፣ በመልካም ነገር። አንዳንዶች ግን ቤተሰቦች ብዙ ዋጋ ከፍሎ ብዙ ነገር ካደረጉላቸው በኋላ ልጆቻቸው ትናንት ተስፋ የነበራቸው ዩኒቨርሲቲ ሲገቡ በተለያዩ ሱስ ውስጥ ገብቶ ይወድቃሉ፣ ወደ ኋላ ይመለሳሉ። ትልቅ ደረጃ ይደርሳሉ የተባሉት ብዙ ጊዜ በጣም በሚያሳዝን ሁኔታ ብዙ ፈተና ውስጥ ሳያውቁ ይገባሉ። በተለይ ሕይወት በጣም ባልታሰበ ጊዜና ሰዓት ዓለምም ይዛ ትጠፋለች። ብዙ መከራና ፈተናም ይፈራረቃል። በስተመጨረሻም ቤተሰቦቻቸውንም ሳያኮሩ አንገታቸውን ይደፋሉ። ይህ ደግሞ የሰው ልጅ ወዶ ሳይሆን ሳይታሰብ የሚደለልበት መንገድ ነው። በተለይስ ወጣቶችንና ታዳጊዎችን ህይወት ያመሰቃቀለ ነው። ፉስ በጣም መጥፎ ነው። ሌሎች ደግሞ በዓላማቸው ጸንቶ የመጣውን ሁሉ ተጋፍተው ፈተናን አልፎ ለቤተሰቦቻቸው ኩራት ሲሆኑም ተስተውሏል። ከነዛ መካከል እንግዲህ በጣም በሚገርም ሁኔታ በከፍተኛ ውጤት ወደ ዩኒቨርሲቲ መግባት በጣም ከባድ ነው እንደምታወቀው ኢትዮጵያ ውስጥ በጣም በሚገርም ሁኔታ የሜዲሲን ውጤት አምጥቶ ወደ ዩኒቨርሲቲ መግባት በጣም ከባድ ነው። ያን ጊዜ ያን ሁላ ፈተና ተቋቁሞ ወደ ዩኒቨርስቲ ገቡ። በጣም በከፍተኛ ውጤት ነው። በተለይ መንትዮች፣ በጣም በሚገርም ሁኔታ እነዚህ መንትዮች ልፋታቸው ቤተሰቦቻቸውን እንዳኮራ ጭምርም ነው። እነዚህ መንትዮች በመዲናችን አዲስ አበባ ዩኒቨርስቲ የተመረቁ ናቸው። የቅዱስ ጳውሎስ ሆስፒታል ሚሊኒየም ሕክምና ኮሌጅ ዛሬ ካስመረቃቸው 312 ተማሪዎች መካከል መካከል መንትዮቹ ዶክተር ሃይማኖት ወልደሩ ፋይል እና ዶክተር ሬዲት ወልደሩ ፋይል ይገኙበታል። ሁሉም ቤተሰቦቻቸው በልጆቻቸው በፍሬያቸው ስደሰቱም ተስተውሏል። የነዚህ ደግሞ ለየት የሚያደርጋቸው ሁለት መንትዮች ከአንድ ቤተሰብ ምንኛ በባረኩ ነው በማለትም ነው ቤተሰቦቻቸውም እነሱም በማለትም በርካቶቹ ሀሳባቸውን እየገለጹ እንደሚገኙ ጭምርም ነው። እነዚህ ልጆች ክብር ይገባቸዋል፣ በተለይ ደግሞ ለዜጎች ከምንጊዜውም በላይ የሚያስፈልጉ ልጆች ናቸው፣ የኢትዮጵያ ፍሬ ናቸው፣ ኢትዮጵያም ልትኮራባቸው ይገባል በማለትም ነው። ምክንያቱም እነዚህ ልጆች አርአያና ተምሳሌት የሆኑት እንደሆኑ ጭምርም የወጡት መረጃዎችን በማስመልከት አጠቃላይ ምክንያቱም ከእነዚህ ልጆች ህይወት ተሞክሮ ሌሎች ምን መማር አለባቸው ጠንክሮ መስራትን ትልቅ ደረጃ እንደሚያደርስ ጭምርም ነው። ከአንድ ቤት እነዚህ መንትዮች ትልቅ ደረጃ መድረሳቸው ለቤተሰቦቻቸውም፣ አልፎም ለሀገራቸው ኩራት እንደሚሆኑ ጭምርም ነው። ከዚህ በላይም ገና ሰርቶ እንደሚያሳዩ ጭምርም ኢትዮጵያ ላይ በተለይ በሕክምና ዙሪያ በተሻለ ቴክኖሎጂ በተሻለ ሕክምና ዙሪያ በተለይ ደግሞ ከሀገር ወጥቶ የምታከሙትን በማስቀረት ዙሪያ እዚው አዳዲስ ሕክምናዎችን መጀመር ዙሪያ ለወደፊቱ ለሀገራችን ተስፋ እንደሆኑ ጭምርም ነው። በርካቱ ሀሳባቸውን እየገለጹ ያሉት እነዚህ የኢትዮጵያ ተስፋና ኩራት እንደሆኑ ጭምርም ነው። በተለይ በጣም በሚገርም ሁኔታ ከአንድ ቤተሰብ ደግሞ መገኘታቸው ለቤተሰቦቻቸው ምን ያህል ደስታ ይሆን በማለትም ነው። በርካቶችም እየገለጹ ያሉት ቤተሰቦቻቸው ደስታ የእኛ ደስታ ነው፣ ሀገራችንም ተደስታለች በማለት የተለያዩ ምሁራኖችም የገለጹ ናቸው። ከነዚህ ልጆች በርካቶች ልማሩ እንደሚገባ ጭምርም ነው። ምክንያቱም ከነዚህ ልጆች ህይወት ውጣ ውረድም በጣም በሚገርም ሁኔታ ፈተና ሳይበግራቸው ለዚህ ደረጃ በቅተዋል። እያንዳንዱ ዛሬ ቆሞ ስስቅና ስደሰት ፈተና ያላለፈ ይመስላል። ብዙ ፈተና አልፎኖ አልፎ ነው። ለዛሬው ደስታ ስኬት ያለ ፈተና አይመጣም። በፈተና መታለፍ እንዳለ ጭምርም ነው የወጡት መረጃዎችን በማስመልከትም ለእናንተ የዘንላቸው መጣ ነው። ቤተሰቦቻቸውን በማስመልከትም እንኳን ደስ አላቸው፣ እንኳን ደስ አለን፣ መላው ኢትዮጵያውያንም እንኳን ደስ አላቸው በማለትም በርካቶቹ ደስታቸውን እየገለጹ ይገኛሉ። እንኳን ደስ አላችሁ፣ እንኳን ደስ አለን። ከሚዲያችን እስካሁን ድረስ አብሬያቸው ቆየሁት ሚኪ ነኝ። ከሚኪ ታቦር ኢንፎ ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኘው። ሰላም ቆዩልኝ።